አና የመጣሽበትን ለምን ነው? ሰላም ጤና ይስጥልኝ። ውድ ተመልካች እንደናችሁ፣ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነው። እንግዲህ አሁን ትንሽ ተሽሎኛል። ያው ትንሽ ታምሜ የነበረ። እና ድምፄ አሁን እየተሻሻለ እየሆነ ነው ማለት ነው። እና ወደ ገደለው ቪዲዮ አብረን እንድንሄድ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ ማለት ነው። እና ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ኖላዊ ድራማ ክፍል ሀያን ነው ይዤላችሁ የመጥቻለው። ኖላዊ ድራማ ክፍል ሀያ እንግዲህ በጣም በሚገርም ሁኔታ ትወነውን እያስካካ እያስ ከሄዱት ነው እና እንግዲህ ኖላዊ ድራማ በጣም በሚገርም ሁኔታ ወይዘሮ ሜላት ታማ ወይዘሮ ወይዘሮ አልማዝ እንግዲህ ሞታ ይሄንን አክል ሳት ቆይ፣ ወይዘሮ አልማዝ በቅርብ ስለሞተችና በቅርብ ስለተቀበረች ሰላሜና በጣም አዝና እንዴት ነው ወይዘሮ አልማዝ ይህን ሰውነቷ እንኳን ሳይፈርስ እንደዚህ ጠጥተህ የምትግማማው ብላ ስትናገር ነበረ እንግዲህ የሞተ ሞቷል እኔ ምንም ማድረግ አልችልም በሚል ሁኔታ ነው የማለሳላት ነገሮቹ ግን በጣም ከባባድ ቢሆንም እስካሁን ድረስ ወይዘሮ ሜላትም እስር ቤት ከእስረኞች ጋራ ታስራ ነው የምት ታየው ማለት ነው። ነገር ግን እማዬ ሆይ ይሄ ነገር ይገባሻል ወይ? ምክንያቱ ምንድን ነው? እንደዚህ የምትሆኝበት ለምንድን ነው ይግባኝን የማትጠይቂው? ስለዚህ እኛኮ ሁሌ በጣም በአንቺ ሰበብ ያንቺ ነገር ጥያቄ እየሆነብን ነው፣ እና ለምንድን ነው? እዚህ ውስጥ ምንም እኮ አንቺ አላጠፋሽም ለምንድን ነው እዚ ውስጥ እስረኛ ሆነ ቁጭ ያልሽው ብለው እየጠየቋት ነበረ። ነገር ግን ቢጠይቋትም እኔ ምን አቃለው ምንም ባላጠፋሁት ነው እዚህ ውስጥ በድለኝ ቁጭ ያረጉኝና ምክንያቱም አብረን እንጠይቃለን እስቲ ህግ እንዳረገኝ ነው የምሆነው ብላ ወይዘሮ አልማዝ ስተት ወይዘሮ ወይዘሮ ማነች ወይዘሮ ማለት እንግዲህ የቁም እስረኛ ሆና ቁጭ ብላለች። በጣም ብዙ ልጆች እዛ ውስጥ የተለያየ ወንጀል የሰሩት ልጆችም እዛ ውስጥ ታስረው ነበረ። አሁን በየአንዳንዱ የመጡበትንና ምክንያቱም ግማሾቹም የታመሙና ያበዱም ስላሉ አንዳንድ ነገር ስለራሳቸው ሲጠያየቁ ነበረ ወይዘሮ ወይዘሮ ማለትም በምን በሚመለከት እዛ ውስጥ እንደታሰረችና ምክንያቷ ምን እንደሆነ እዛ ውስጥ ላሉት ወጣቶች በየአንዳንዱ ነግራ ነበረ። ወጣቶቹም ምን እንደሚሰሩ በምን ስራ ላይ ይሄ ፊርማም በፊርማም በየድርጅቱም በየአንዳንዱም በምን ይሄ ሽግር እንደደረሳቸው በየአንዳንዱ ሁሉም እየተናገሩ ነበረ። ወይዘሮ ማለት ለራሷም እስር ቤት እያለች በጣም እያዘነች ነበረ። ብታዝንም ባታዝንም እነ ሀናም እየሄዱ እየጠየቋት ነው። እናታችን ግን፣ ያንቺ ነገር ለምንድን ነው መፍትሄ የሌለው? ምክንያቱም ችግሩ ኬት ነው? ወዴት ነው እንዴት ነው በሚል ሁኔታ እየጠያየቋት ነው። ነገር ግን ቢጠይቋትም ባይጠይቋትም ስለዚህ ነገሮቹ በጣም ከባድ እየሆኑባት ነው በአሁኑ ጊዜ። ነገሮቹ ቢከብዱም ባይከብዱም ወይዘሮ ሜላት ለሁሉንም ነገር ለእግዚአብሔር ትታ በእርግጥ በጣም አዘንጨርቅ ለብሳ ነው እስር ቤት ውስጥ ታስራ ያለችው። በእርግጥ ሜላት ወይዘሮ ሜላት ቢያንስም ቢከፋም ባይከፋትም ጥሩ ጓደኛዋ ነበረች። አብረው ብዙ ነገር እያሳለፉ ጓደኛ እስከሆነች ድረስ ነገሮቹ በጣም ከበዷት። የእሷ ሞትም በጣም አሳዝኗት ነበረ። ነገር ግን በጣም ታስራለች። ነገር ግን በዋስም ልትፈታ አልቻለችም። እነ እርግቤም እነ ሰላሚናም እነ ታይምቹም ሁሉም አብረው የሚሰሩት ባለ አብረው የሚሰሩት ሁሉም እዛ የሄደ እየጠየቃት ምግብንም እያቀበላት ነው። በእርግጥ ግን ምግብ ቢያቀብሏትም ወይዘሮ ሜላት ደግነቷን በእስር ቤት ውስጥም እያሳየች ነው። ምግቡንም ብቻዋን የምትበላ ምግብ የለም። ምግቡንም ለሁሉም እያደለች ነው። ተወዳጅ እየሆነች ነው በየእስር ቤቱም ነገር ግን እግዚአብሔር ይፍታት። ወደ ገደለው ብንሄድም እስር ቤት ውስጥም ብትሄድም እሷም ተወዳጅ ሆናለች። ነገር ግን ተወዳጅ ብትሆንም አሁንም እሷን የሚከታተላ ሰው አለ በየእስር ቤቱም። እንግዲህ ፖሊሶቹም በየአንዳንዱ እየጠሯት አንዳንድ ነገር እየጠየቋት ነበረና አንዳንድ ነገር ቢጠይቋትም ምንም ነገር እውነቱም፣ ሁሉም ሰው ሲመጣ ቻምሶም ሲመሷ ቤ ሲሄድ አንቺኮ ጥሩ ሴት ነሽ ይሄ ነገር አይገባሽም እያላት ነው ምክንያቱም በጣም አሪፍ ሰው ነሽ። አንቺ ቤት ሰው ሲመጣ ለሰው ልጅ ክብር ያለሽ ሴት ነበርሽ። ነገር ግን ይሄ ነገር አልማዝን አንቺነሽ የገደልሻት ተብሎ ይሄ ነገር ምንም ነገር አያዋጣም። ነገሩ ግን አንቺ አይደለሽም፣ ለምንድን ነው እንደዚህ ያረጉሽ በሚባል ሁኔታ እንግዲህ በጣም ራሷንም እሷም በእኔ ሰበብ ነው፣ እኔ አልገደልኳትም፣ በእኔ ሰበብ እኔና እሷ አብረን እንድንኖር የማይፈልጉ ሰዎች ናቸው እዚህ ደረጃ እያደረሱን በሚል እሷም አሁን ነው እያወቀችው። ውድ ተመልካች እንግዲህ ድንብላልም እትዬ ይሄ አይገባሽም በአቡዌ ሞት እያለቻት ነበረና፣ ነገሮቹ ግን በጣም እየከበዷት ነው በአሁኑ ግን ሁሉም ነገር ለበጎ ነው። እንግዲህ ወይዘሮ አልማዝ በጣም ለጥሩ ሁኔታ በጣም ልጄ ጠፍታብኝ፣ ልጄ ከጠፋችብኝ በኋላ እሷ ነች ልጄን አፈላልጋ ልጅሽ ነች ብላ የሰው ልጅ ያመጣችልኝ የራሴ ልጅ። ከዚያ በኋላ ነው እያገኘዋት ሀናን ብላ ታሪኳን እስር ቤቱ ውስጥ ለየአንዳንዱ ሰዎች ስትነግር ነበረ። ነገር ግን በአሁኑ ሰዓት እግዚአብሔር ይፍታት እየተባለ ነው። ወይዘሮ ሜላትን ወደሚቀጥለው ቪዲዮ አብረን ስንሄድ፣ ሀና ደግሞ ቻምሱ በጣም ነው እያነቃት። ምክንያቱም ቻምሱ ወንድሜ ነው። ለሱ ብዬ ነው እድል ከአሜሪካን አገር የመጣልኝን እድል የዘጋውት። ምክንያቱም ይሄን እድል የዘጋውት እንደዚህ ለምን እንደዚህ እንደሆነ አንቺ አታቂሞይ። እኔ ወንድሜን ጆሮም በጣም ነው የምወደው። በጣም ነው፣ ይቅርታ አድርጉልኝ፣ በጣም ነው የምወደው። ስለዚህ አንቺ ቻምሱ ቁጭ ብሎ ጆሮ ቁጭ ብሎ አንቺ ሌላ ወንድ ስታፈቅሪ አይደብርሽም ሞይ ከሌላ ወንድ ጋራ ላይፍሽን ስትቀጪ እገልሻለሁ ብሎ ነው ያነቃት። ሀና ደግሞ በጣም ነው እያዘነችው። ለምንድን ነው እንደዚህ እያደረግከኝ? ያንተ ምክንያትስ ምንድን ነው እንደዚህ እያደረከኝ? እኔስ ምን አረኩ? ለነገሩ መጨረሻ ላይ አልቅሳ ስትጨርስ፣ ለነገሩ እውነሽን ነው እውነክን ነው እንደሱ የሚሆነኝ ሰው የለምና ጆሩን በጣም ነበረ የምወደው ግን ነገሮቹ ነገር ሆኖብኛል፣ ብላ ነበረ ሀና መልሱን የመለሰችው። ምላሴ ደግሞ እንዴት እህቴ እንደሆንሽ ሲያውቅ ለምንድን ነው የሚያንቅሽ? ምክንያቱ የእሱ ምክንያት አንቺን የሚያንቅሽ ምክንያት ምንድን ነው? ኬት ነው? ወዴት ነው? እንዴት ነው? በሚል ሁኔታ ሲጠይቃት ነበረ። አለቀውም ስል ለምንድን ነው እንደዚህ የምትለው ብላ ስትጠይቀው ነበረ። ጆሮ ግን በጣም በሀና ላይ ቂም ይዞባታል። ሀና ባሉበት ቦታ እቤቴጂ ነው እናንተን ያጠዋችሁ። አሁን ግን መንገድ ላይ ዞር ዞር ስል ነው እናንተን እያገኘዋችሁ። ነገር ግን አሁን እናንተን ባገኛችሁም እናንተን ማነጋገር እፈልጋለሁ። ነገር ግን እናንተን ማነጋገር ብፈልግም ነገሮቹን በጣም ከብዶኛል። ለምንድን ነው ቸምሱ ቸምሱና ጆሮ ለምንድ ነው ማታናግሩኝ? ብላ ሀና ስታናግረው ጆሮ መፍትሄ መሰለኝ ብሎ ሲመልስላት ነበረ። እንዴት እንደዚህ ትለኛለህ በሚል ሁኔታ ሀና በጣም ከፍቷታል። ጆሮም እንግዲህ እንዴት ነው እንደዛ ዝብርቅርቁ የወጣው ልጅ የእሷን ፎቶ እና የእሷን ታሪክ እኮ ለአባቷ ብዬ ነው ሰርቄ ሸጥቼ ብሩን እየሰጠውክ። እኔ እኮ ሌባ ብሆንም ባንተ ሰበብ ነው ሌብነቴ አደባባይ የወጣው። እንሞታታለን እንጂ ሀናማ የሌላ ወንድ አትሆንም። እኔ እገልሃለሁ በሚባል ነው ቻምሱን እንኳን በቦክስ የደበደበው። ነገር ግን ቻምሱ ቁም ነገረኛ ነው። ሀና ደግሞ በእንቅልፍ ልቧ ስትባንን ነበረ። ሀና ደግሞ ሳላሚና ደግሞ ምን ሆነሽ ነው በእንቅልፍ ልብሽ የምትባንኙ ብላ ስትጠይቃት ነበረ ላይ ተድርጎ